የዋህብያ እምነት ቦኮ ሐራምን፣ አይኤስ አይኤስን፣ እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ መጅሊስ ምን እየሰራ ነው? እንደነዚህ አይነት ወጣጥ ግለሰቦች ተራሽ የሸሪያ ፍርድ ቤት ውስጥ ስራ አላቸው። በጣም ይገርማል። በጣም ያሳ ውድና የተከበራችሁ የቻናላችን ተከታታዮች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአላሁ ሱብሓነሁ ወተዓላ መልካም ፍቃድ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት፣ ጥቆማ ካላችሁ በጨዋ ደንብ በወንድማዊነት መንፈስ ኮሜንት ስር ማስቀመጥ ትችላላችሁ። ዑመር ኮምቦርቻ የተባለ አሸባሪ ምን እንደሚለን እስቲ እንመልከተው። የዋህብያ እምነት በኮ ሐራምን፣ አይስአይስን፣ እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ የምንወዳትን ሀገር አሳልፈን አንሰጥም። የምንወደውን ህዝባችንን ለአክራሪ ለንጽፈኛ አንሰጥ ነው። ስለዚህ ማዲያ ማህያቱና እኛም ዝምላ እንልላችሁ። ለዋህብያም ማስተላልፈው፣ አሁንም ህዝባችንን አታንገላቱ፣ መስጂዱን አትቀሙት፣ አትውረሩ። የጊዜ ጉዳይ ነው። ከማንም ጋር ብትላተሙ ከማንኛውም ጋር ያላቻ ጋብቻ ብትፈጥሩም ነገ ይሄ ጋብቻችሁ ሰማንያ እስከሚቀደር ድረስ ሶብር አድርጉ። ምንጊዜም ዲል ለናንተ አይሆንም። ለምን ጤናማ አቂዳ ስለሌለ፣ ሰላማዊ ስላላ አይደሉ፣ በሌላ ነገር። የኢትዮጵያ ህዝብ ደግሞ ቢሉት ቢሉት የሚለያይ ህዝብ አይደለም። የእስልምና ተከታውም የእስልምና ተከታይ ያልሆነውም እንግዲህ ወሃቢያ የሚላቸው አካላቶች በእሱ አስተሳሰብ የሚቃወምበት ዋነኛ ምክንያት ለምንድን ነው ስንል፣ ጫትን አትቃሙ ስለሚሉ ብቻና ብቻ ነው። ምክንያቱም ይህ ግለሰብ ማለት በመንግስት ሚዲያ በነን ሙስሊም ሚዲያ ሳይቀር ማለት ነው ቀርቦ ጫት ያነቃቃል፣ ጫት ባደብ ሙስሊሞች መቃም አለባቸው። ወጣቶች ዛሬ ላይ ውዶ ሳያደረጉ በተለያዩ እጃቸው በቆሻሻ እጃቸው እየቃሙት ስለሆነ ነው እንጂ ድሮ ድሮ መሻይዎቻችን ጫት ሲቅሙ በስርዓት ነበረ። የድዋ መሳሪያ ነው ብሎ በግልጽ እየተናገረ ነበር። ከዚህ በፊት የሰራሁትን ዑመር ኮምቦልቻና ጫት ብዬ የሰጣሁት ርዕስ አለ። ያን ቪዲዮ መለስ ብላችሁ ማየት ትችላላችሁ። እንግዲህ ይህን ግለሰብ አይስ ቦካራ ምናምን ነገር ይላል። ወና ውዝብ ይላ እኔ ትልቅ ሰው ነ መች እንደምታግራ ግራ ነው የሚገ መለስ ሲሞት ጊዜ አንድ ሰው በእስልምናችን አለ አንድ ሰው ሞቶ ሰላሳ ሰው ነው ሶስት ሰው ምስክርነት ስለሱ መልካምነት ከተናገረ ያ ሰው ጀነት ይገባል ብለው የዚህ ጓደኞችና ይሄ ግለሰብ እየተናገረ ነበር። ይህ ግለሰብ ማለት ውሃቢያዎች የሚጠላበት ዋነኛ ምክንያት ስም እየሰጠ ያለ ስማቸው ስም የሚሰጥበት ዋነኛ ምክንያት ለምንድን ነው ከተባለ ህዝበ ሙስሊሙ ሙታንን አታምልክ፣ ቀብር ላይ እየሄድክ ልክ እንደ አህያ አትንከባለን ብለው ጥሪ ስላደረጉ ነው። ይህ ግለሰብስ የአብድላ አልሃረሪ ቀብርን አላ ቢወፍቀን ኖሮ ያድለንና አለ። እንደ አህያ ልብሳችንን አሁልቀም። ያው እንደ አህያ የሚለው የኔ ተጨማሪ ሐሳብ ነው። ያው የሚንከባልለው አህያ ስለሆነ ነው። አህያ እንደ አህያ በተንከባለልንበት ነበር አለ። አላህ ይወፍቀናል። ተውሂድን ያስተማሩ አላህ በቦታ ባቅጫጫ እንዳይ እንደማይገደብ ያስተማሩ ትልቅ ዓሊም ናቸው። የእሳቸውን መቃብር መዘየር እንትን ያደርገን ምናምን ነገር እያለ ነበር። እንደዚህ ማለት ነው። ለምሳሌ ይህ መስጅድ ነው። መስጅድ ውስጥ እንዲ አይነት መቃብር፣ ሐውልት የተለያዩ ነገራቶች ሰርተው ሴቶች ሳይቀሩ እዛ ገብተው ይታሹታል። ልጅ ስጠኝ ይላሉ፣ ምናምን ነገር። ሰው ጫት አትቃም። ነቢዩ አለ ሰላቱ ወሰላም አማኝ ጮሌ አራዳ ነው ብለዋል። ስለዚህ አራዳ ሆነ ከሶስት ወጥተህ ትክክለኛ የነቢያትን መንገድ ያዝ ስለተባለ

መጨረሻ ላይ ያለው ነገር ነበር ቆሞ የሚያስቅ ማለት ነው። አንዳንድ ቢሊየን የአሜሪካ ዶላር አለና ወደ ኢትዮጵያ ሲመነዘር 17 ሚሊየን ብር አለ። አንድ ቢሊየን ዶላር። ወደ ኢትዮጵያ ሲመነዘር 17 ሚሊዮን ብር ነው እንዴ? ተመልከት፣ ጫት ህዝቤን እንዴት እንደተጫወተበት ጉድ ጉድን ስማ። ሲታይ ሚያስቅ የሚመስል በየቤታችን እንደ ካፖርት፣ እንደ ብርድ ልብስ እቅፍ አድርገን እየኖርን ያለ ነው። ይሄን የሽርክ የቢድአ፣ የጫት፣ የሲጋራ፣ የጠንቋይ ህይወት ነው አይደለም። ከዛ እድገት መህብረት እድገት መህብረት ይላቸዋል። አንድ ቢሊዮን ዶላር ወደ ኢትዮጵያ ምንዝረው 17 ሚሊዮን ሆኖባቸው ብሩ መጨረሻ ላይ ደግሞ መጣለሁ አይ አይ በቃንም 10 ቢሊዮን አድርጌዋለሁ ይላል። والله ሽርኩ፣ ቢድአው፣ ዘፈኑ። አሁን ቆይ እውነት አንድ ውጭ ጋር ሰላት ማይሰግድ ሰው አግኝተን እና እንጂ ዛሬ እኮ ዳዋ አለ። ሰላትን መስገድ አለብህ ብትለው ነው ምንድነው የሚለው ኡስታዝ፣ ዶ አርጉልኝ፣ በቃ አላህ ይታረቀኝ ምናምን ነው አይደል የሚለው። እውነታው ይሄ ነው አይደለም። እነዚህ አሁን እነዚህን ሰውዬ አግኝተህ ቢድአ የሚሰሩትን ሽርክ የሚሰሩትን አላህን አትፈሩም ወይ ብትለው ምንድነው የሚለው? ዶ አርግልኝ ነው እንደ የሚለው። ወሃቢ ለመንግስት አሸባሪ ብዬ ልጠቁምብህ እሺ። ይሄ ነው አይደለም የእነሱ ስራ። ጤኑ አይደለም የነሱ ስራ እንግዲህ ምርቃና ይህ ነው አሁን ይህን ድዋ እየተደረገ ያለው የሆነ ቡና ቤት እንዳይመስላችሁ፣ የሆኑ ወጣጤዎች ተሰብስበው እንዳይመስላችሁ። ትልልቅ መሻይዎች የሚባሉ ሰዎች ናቸው። በዚህ ልክ ደግሞ ድዋቸው ራሱ ድኛ ነው። ተሳቢ መኪና ይስጠምና ምንግር ይላሉ። ሲኖ አይሻላችሁ? አሁን ምርቃና ይህን ሁሉም እንዴት ስንት ነው? ስንት ሚሊዮን ዶላር ምናምን ነገር ተብሎ ከዛ ወደ ኢትዮጵያ ሲመነዝረው ደግሞ ከዶላሩ ከዶላሩ በታች አድርጉ። ወይ አትማሩ ወይ አታፍሩ። አላህ ምስታ። አሁን እነዚህ ግለሰቦች ናቸው ተመልሰው ይመጡና ምን ይላሉ? እነ ዶክተር ሙፍቲ ሼህ ሳሊህ አልፈውዛን አላህ ይጠብቃቸውና እሳቸው ላይ ኢርሻድ በተሰኘው ኪታብ ላይ በነገራችን ላይ ባለፈም ነግራቸው አለው። ሐሰን ታጁ በአማርኛ ታጎሞታል ለመጀመሪያ ጊዜ። ዛሬ ላይ ደግሞ እንዲህ ብሎ በሺ ሳሌ አልፈው እዛ ላይ ማለት ነው እንዲ የዋሸ ነበር። ለዛ ቅጥፈት ደግሞ የተሰጠ ምላሽ አለ። እስቲ እንስማ ወንድማችን። ግልጽ ውሸት፣ ግልጽ ጽንፈኝነት አንድ ላይ

አሁን ደግም የላስደምጣቸው እንዴት እንደሚ ዘለው ቢልበዳአት ብልኩፋር አልአቅራቢን ፊ ዳዕዋት ወፊ ልጅሃድ በሁለቱም ከቅርብ ካሉት ነው እንድንጀምር አላህ ሱብሓነሁ ያዘዘን። ፈቃለ ተዓላ ወአንዚር አስጠንቅቅ ተመልከቱ። እችን ነገር ሊጠቅሳት አልፈልገም ዘሎ ሁለተኛው አያጋ ሄደ። አሁን እንደገና አድምጡት። ከዚያ በኋላ የእሱ ተማሪ ተመሳሳይ ነገር እንደሰራ ራሳችሁ ታያላችሁ። ረና በ ነው ፋር ቢ ነም ፋ ፈማለምተስ እናት በእነሱ ጀምሩ ግድያ ነው የሚለው። የዚሁ ሰው ደረሳ እንዴት አድርጎ ኮፒ የሀሰንታጅን ውሸት እንዴት እንደሚያመጣው ደግሞ ተመልከቱ። ኪታቡን ከያዝከው አስራ ሦስተኛው ፔጅ ክፈተው። ካልሆነ የወስክሪንሹ ትናም ትቼልሃለሁ። ሱፊዩን ወንድምህን ቀድመህ ግደለው ነው የሚለው ከአይሁዳና ከነሣራ በፊት

ይዋሻሉ። በዚህ ልክ ዑለማዎች ላይ ይቀጥፋሉ። ባለፈም ነገር ያቸዋለሁ ሰነድ አልባ የሆኑ ነገራቶችን እያመጡ ኢብኑ ተይሚያ አዞ የሱን የጀናዛ ጣቢ እንዲጠጡ ኑዛዝ ያደረገ ምናምን ብለው እየተናገሩ ነበር። ማይክሮፎን ይዘው ሼህ ምናምን የሚባሉ እየቀጠፉ ማለት ነው። እና በዚህ አጋጣሚ እንዲህ አይነትን ስራ የምትሰሩ የአህባሽ እና የሱፍያ ሸሮችን እያመጣቸው እንዲህ ምላሽ የምትሰጡ ወንድምና እህቶች አላህ ይጠብቃችሁ፣ ሱብሃናሁ ወተዓላ ያጠንክራችሁ። የነዚህ ሰዎች ሸር የነዚህ ሰዎች የአህባሽና የሶፍያዎችን ሸር በጣም ነው የሚገርማችሁ። በጣም መቶ ያይስለናል። ነገር ግን መጅሊስ ምንም አይለውም? ሲፈልግ የሸርያ ፍርድ ቤት ምናምን ነገር ጻፊ ነው ምናምን ኮምቦልቻ ላይ ወደ አማራ ክልል ማን ዑመር ኮምቦልቻ፣ ደሴ ይሁን አይትን ኮምቦልቻ ይመስለኛል። ላይ የሸሪያ ፍርድ ቤት ጸሐፊ ምናምን፣ ቆይ የፌዴራል መጅሊሱ ምንድን ነው እየሰራ በዚህ ልክ ሚዲያ ላይ ወጥቶ እንዲህ አይነትን ህዝበ ሙስሊሙ እንዲበጣበጥ የሚያደርግ ምን ይለኛል ብሎ ለራሱ አይኖርም? ከስልጣን ሲወገድ ጊዜ በዚህ ልክ እምባከራዩ ይውላል። በወያኔ ጊዜ እኮ ያላችሁትን ቪዲዮዎች አሉ በነገራችን ላይ ነገ ሰራላቸዋል። እነዚህ ግለሰቦች እንዲህ የሚሆኑበት ዋነኛ ምክንያት ለምንድን ነው? ለምንድን ነው በዚህ ልክ አስቀመጣቸው ሰዎች እንደሆኑ በራሳቸው አንደበት የተናገሩትን ቪዲዮ አለ። ያን ቪዲዮ የማሳያችሁ ይሆናል። አላኩል አላኩልህ። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ፣ ወሰላ አለ ነቢና መሐመድ ወአለ አለህ ወሰህቢ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ